እራሱን እንኳን ማያቅ ሕፃን ልጅ አባት ያስፈልገዋል። አባዬ ብሎ የሚጠራው መከታ ይሆነኛል ብሎ የሚተማመንበት አባት ያስፈልገዋል። አባቱን ለምንድን ነው የምትነጥቁት? አባቱን ለምንድን ነው ከሩታ ይውበት ለመውሰድ የምትፈልጉት? እሺ ታመመላችሁ፣ ደስ አላችሁ። የማስመሰል እምባ ልታለቅሱ ነው ሁላችሁ። አብርሃም ወይኔ እንዲስሎንግ ተሰምቶናል ልትሉት ነው። በቃ እንዲሞት ነው የምትፈልጉት። አለቀ ከሩታ ይወት ስትለዩት እኮ አብርሃም ሟች ነው አለቀ። ኤርሜላም የተንኮል እባብ አላት፣ አቤለም ብሩክ የተንኮል እባብ አላችሁ። እባብ ለእባብ ስለሆናችሁ እባብና እባብ ደግሞ ሲጋባ ጥሩ ልጅ እባብ ስለሚወጣው በደንብ አርጋችሁ ተጣመሩ። ከትዳር ከልጅ የመለየት ፍላጎት ያላቸው እንጂ አንድም አንተን የሚጠቅም ለአንተ ሚያስ የሚጨነቅ የለም። ሰላም ሰላም። ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁላችሁም ባላችሁ በሰላማችሁ ብዙ ትበል። ሁላችሁም እንደተጨነቃችሁ፣ ሁላችሁም አንድ ነገር እንዳሳሰባችሁ በዚህ ሰዓት እርግጥ ነው ሁላችሁም አሁን ላይ የአብርሽ እንዴት መሆኑ አብርሽ ምን ሆኗል እያላችሁ ነው። በጣም እኔም አዝኛለሁ። በጣም ተሰምቶኛል። ለምን ብትሉ ትክክል አይደለም። ሁሉም እየሰራ ያለው ሁሉም ማለት ረፉ ረፉ ብለናቸው ነበር። ነገሩ በዚህ እንደማይቆም አውቀን ተረድተን ለማስተካከል እኔም ፈረንጁ ከነጋሽ ጋርም ሆነ ይህ ነገር እንዳይመጣ ነበር እየደከመን የነበረው። ግን አብዛኞቻችሁን ኮሜንት ላይ አያገባችሁም፣ አታለቅልቁ፣ በቃ ውጡ እያላችሁ ነበር። ዛሬ ላይ ግን ሲፈጠር የሆነ ነገር ሲሆን ሁላችሁም ቢኒ እንዴት ነው፣ አብርሽ እንዴት ሆነ እያላችሁ መጻፍ ጀምራችኋል እና። እኔ አሁን እንደ ጓደኛ ምንም አያገባኝም ብል ውስጤ የሚሰማው ነገር አለ፣ ገብቷችኋል። እናንተን መዋሸት ነው የሚሆንብኝ ስለ አብርሃም አይመለከተኝም፣ ብዙ ነገር ነግሬው ነበር ይበለው ልል አልችልም ለምትሉ ውስጤን መዋሸት ነው ውስጥ የሚሆንብኝ፣ ውስጤን ስለማውቀው ማለት ነውና ደንግጫለው። በሰዓቱ እዛ ጋር ሁሉም ማድረግ የሌለባቸውን ነገር ነው እያደረጉ ያሉት፣ አቤል ብሩክ፣ ኤርሜላ ሁሉም ማለት ነው እየነበሩ የነበሩ በቃ የመጨረሻ ፍላጎታቸው የሩታን ልጅ ያለ አባት ማሳደግ ነው ያለ አባት እንዲኖር ስለሚፈልጉ ብቻ ነው። በዚህ ልክ ደግሞ ሕፃን ልጅን ለምን እንደሚያንከራትቱ ሕፃን ልጅ ያለ አባት እንዲያድግ ለምን እንደፈለጉ አልገባኝም። እሺ ሩታስ ቢያንስ ለራሷ ልትሆን ትችላለች። በዚህ ሰዓት ግን ራሱን እንኳን ማያቅ ሕፃን ልጅ አባት ያስፈልገዋል አባዬ ብሎ የሚጠራው መከታ ይሆነኛል ብሎ የሚተማመንበት አባት ያስፈልገዋል። አባቱን ለምንድን ነው የምትነጥቁት? አባቱን ለምንድን ነው ከሩታ ህይወት ለመውሰድ የምትፈልጉት? እሺ ታመመላችሁ፣ ደስ አላችሁ። የማስመሰል እምባ ልታለቅሱ ነው ሁላችሁ። አብርሃም ወይኔ እንዲህ ስለወንግ ተሰምቶናል ልትሉት ነው። በቃ እንዲሞት ነው የምትፈልጉት። አለቀ። ከሩታ ህይወት ስትለዩት እኮ አብርሃም ሟች ነው። አለቀ። በጣም እንደሚወዳት በጣም እንደሚያፈቅራት ለሷ ክብር ቦታም እንዳለው እያወቃችሁ አልተከበርክም፣ አልተፈለክም በግል ያላሰበውን እንዲያስብ እያደረጋችሁ ያልተሰማውን እንዲሰማው እያደረጋችሁ በዚህ ልክ ጎትጎታችሁ ከቤቱን ከትዳሩን ለምንድን ነው የምታፈቱት? እሺ ሆስፒታል ገባላችሁ፣ ደስ አላችሁ። ነገ የሆነ ነገር ቢሆንስ ገብቷችኋል? ራሱን ስቶ ታሞ በዛው ብታጡትስ አቤል፣ ብሩክ ብታጡትስ፣ አብርሽ እሺ ጓደኛችሁ ከሆነ ብታጡትስ ምንድነው የሚውጣችሁ? በጣም የሚወደው ልጅ አለው ባለቤት አለው እናት አባት እህቱንም አለው። በቃ እነሱ ይፈልጉታል። እናንተ ካልፈለጋችሁ አብርሃም በጣም ይፈልገው ብዙ ሰው አለ። እኛም እንፈልገዋለን። ቤተሰብ እንዲኖር ይፈልጋል። በዚህ ልክ አይምሮውን እያጨናነቃችሁ አንዴ ፕሮግራም፣ አንዴ ልደት፣ አንዴ የሆነ ቦታ እያላችሁ ልጁማ የሚፈልገውን ቦታ እየወሰዳችሁ? ይህን ነገር እንዲሰማው በራሱ እንዲጸጸት፣ ለምን ነው የምታደርጉት? ነገ ላይ በድፍረት የማያወራበትን ነገር ይህንን ነገር አድርጌያለሁ ብሎ በኩራት የማይናገርበትን ነገር ለምንድነው እንዲያደርግ የምትገፋፉት? በቃ ረፉ። እናንተ ቤተሰብ ታግሷል፣ ጋሽዬ ታግሷቸዋል። እያንዳንዳችሁን ማለት ነው ጠራ አድርጎ ማለት ነው ማስወጣት አልከበደውም፣ እያንዳንዳችሁን መናገር አልከበደውም። ግን ደግሞ እንደ አባት ልጁን በሚወዱበት ልክ ስለሚወዳችሁ ስለሚያከብራችሁ ነው እናንተ ላይ እስካሁን ዝም ያለው። ሌላ ረፉ ካላችሁ ጋሽዬን ታውቁታላችሁ፣ ምናክል ሲቆጣ ምናክል ሲናገር አይ ለእንዳለው ለእናንተ ያልነግራችሁ። ስለዚህ ጋሽዬንም ክፉ አታስብሉት። ሚዲያ ላይ እናቱ ምን ይሰማታለሽ? ሆስፒታል ገባ ሲባል አብራም ምን አይነት ስሜት ነው የሚሰማት? ምን አይነት ድንጋጤ ነው የምትደነግጠው? በዛ ልቅ ፍቅሩን ካልተቀበልሽ ብሎ መጨጨቅ፣ ባለ ትዳር እኮ ነው አብራም። እንዲህ የፈለግሽው ቦታ ሄደሽ የምታፈቅርን ሰው አፍቅሪ እንዲ፣ እሱ የልጅ አባት ነው። ከዚህ በፊት ጓደኛ ብቻ ሊሆን ነው ምፈልገው፣ ማንም ስለሌለኝ ነው የሚረዳኝ የሚረዳኝ ማንም ስለሌለኝ ነበር ብለሽ ስታታል ይኖረሻል። ዛሬ ግን በይ በይ ብለው ድፍረት ሰጡሽና ወተሽ አፈቅራለሁ ብለሽ በኩራት ኩራት እንደሰራ ሰው የሆነ አንገቱን ቀና ብሎ እንደሰራ ሰው በድፍረት አፈቅራለዋል። እፍረት ሳይሰማሽ ሴትነትሽ ሳይይዝሽ እኔ በዚህ ልክ ምን አይነት ጭንቅላት ምን አይነት የወረደ አስተሳሰብ እንዳለሽ በዚህ ሰዓት ማወቅ ግልጽ እኮ ነው፣ ገብቶሻል። እኛ በቀደም እኔም ፈረንጁም ራስሽን ልታጠፊ በዛ በተጨነቅሽበት ሰዓት መተን ሰው እሊና ስላለን ነው መተን ይቅርታ ያልንሽ። ገብቶሻል? ነገሩን ተምረሽበት አስተሳሰብሽ ተቀይሯል ብለን ስላሰብን ነው መጥቼ ካጠፋ ምናልባት ይቅርታ ያልኩሽ ኤርሜላ ማለት ነው። አንቺ ግን ዘላለምሽን ማትለወጪ፣ ዘላለምሽን ማትቀየሪ ሴት ነሽ። ለባሉ ያልሆነ ለልጁ ያልሆነ ላንቺ ሊሆን አይችልም። ገብቶሻል? እቤት ድረስ ሄዶ ሚስቱን እንደዛ አድርጎ በአንቺ ፊት የሩታን ክብር ዝቅ ካደረገ ነገም አንቺ ህይወት ላይ ይህ መደረጉ ግልጽ ነው። አንቺም ደግሞ በዚህ ልክ ሴት ልጅ ነሽ። ደስ የሚል ህይወት አድርገሽ የራስሽን ህይወት መኖር ትችያለሽ፣ መቀጠል ትችያለሽ። አብርሃምን ከምታፈቅሪ ያለው አይደል፣ አቤልን አታፈቅሪም፣ ብሩክን አታፈቅሪም። ከእነሱ ጋር መሆን ያለብሽን አትሆኝም ምንድነው ጥብቅ ያረገሽ ሙጥኛ ያረገሽ ከአብርሃም ጋር ምንድነው ይህን ያክል የምትጣበቅ ስርስሩ ማጠፊው ምንድነው በቃ አልፈልግሽም አለሽ እኮ በቃ ይህንን ጥያቄሽ መቀበል አልፈልግም ልገይ ሆኖ ከዚህ በለጠ ምን እንዳደረግሽው ከዚህ በፊትም አናቅም በዚህ ልክ አንቺ ጋር የሚንጦለጦልበት የሆነ የሆነ ቦታ የሚሄድበት አይገባንም ግን ደግሞ በቃ ልጁ ይኖርበት ለልጁ ይኖር ለሚስቱ ይኖር ለእናት ለአባቱ ይኖር እባካችሁ አትግደሉት። አለንል አለንል እያላችሁ በቃ አትግደሉት፣ ሁላችሁን ትጸጸታላችሁ። አብርሃም የሆኑ ነገር ቢሆን አብርሃም ድንገት ብናጠው ሁላችሁን ትጸጸታላችሁ። አቤልም፣ ብሩክም፣ ኤርሚላም እየወደዳችሁት እየመሰላችሁ ልጁን ከዚህ በለጠ አትግዱት። ስነ ስርዓት ይኑራችሁ። አንዴ ሺም ነው እውነት፣ በጣም ሺም ነው። በቃ የራሳችሁን ህይወት ኑሩ። አንዲ እርሚላም ካፈቀርሽ በቃ እስኪ ካቤል ጋር እንደፈለግሽ እንደፈለክሽኝ ካብራም ጋር ምትሁኝ ካቤል ጋር ሁኝ። በቃ መላላስም መላላጥም ካለብሽ ካቤል ጋር እንደዛውኝ ከብሩ ጋር ሁኝ። ልጁ በቃ የእሱን የሱን ሕይወት ብቻ አትረብሽም። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እኔ ምን አይነት ስሜት እንደተሰማኝ ቪዲዮውን ሳየው፣ ድንገት ወድቆ ሳየው፣ ሆስፒታል ሲገባ የተሰማኝ ስሜት እኔ ነኝ የማውቀው። ገብቷችኋል። በዚህ ልክ ደግሞ ቤተሰብ ያየዋል፣ እናት አባት ያየዋል። የሆን ነገር ብትሆንስ? እናቱ አባቱ የሆን ነገር ቢሆንስ? አንድ ሰው ብቻ እኮ እየጎዳቸው አይደለም፣ ሙሉ ቤተሰቡ ነው እየጎዳቸው ያላችሁ፣ በዚህ ልክ ጠቃሚ ሰውነን እያላችሁ ለእኛ እንደዚህ አድርገንላል እኮ አብራም እኛን ስማል ይህን ከፍለንላል። አንዳንዴ እኮ መስዋዕትነትም ልክ ያልሆነ ቦታ አለ። አንዴ አባቴም አቅምን አጉል ቦታ አታባክን ይለኛል። መድከምን ውጤት ሊያመጣል የሚችለው ቦታ ጥሩ ቦታ ነው፣ ድካምን ማፍሰስ ያለበት። እናንተ ኤርሜላና አብርሽ አንድ ለማድረግ የጣራችሁን ጥረት ሩታና አብርሽ ላይ ብታደርጉት የኔ ታርቀው ነበር። ይህኒ ነገሩ ሁሉ አልቆ በሰላም ተፈቶ ነበር። ሩታና ኤርሜላን አንድ ለማድረግ የሞከራችሁትን ነገር አብርሽና ሩታ እንዲታረቁ ብታደርጉ፣ ኤርሜላን ከህይወቱ ለማስወጣት ጉድጓድ ብቆፍሩ እንደዚህ ድሮኑ ታርቀው ነበር። ግን ደግሞ እናንተ ያንን አትፈልጉ። የሰውን ህይወት መረበሽ እንደ እባብ መስሎ የሰውን ህይወት መፈትፈት ነው ስራችሁ። ስለዚህ በቃ ጣር ይደብራል እውነት አንዴ ወጣት አይደላችሁ እንዴ እናንተ ወጣትኮ ቢያንስ የሆን ነገር ሊሰለቸው ይችላል የሆን ነገር ሊደብረው ይችላል ለምትሉ የራሳችሁ ህይወት አላችሁ የራሳችሁን ህይወት አትኖሩ በቃ ሩታ ውጡልኝ አለቻችሁ አብርሃምም አታስፈልጉኝም አላችሁ እናንተ ግን ቀን በቀን የሰውን ህይወት መረበሽና የሰውን ህይወት መበጥበት ልምድ አድርጋችሁ ይዛችሁታል እንዲህ ይከብዳል እኮ ያሳዝናል። ሁላችሁም በቃ የራሳችሁን ህይወት ኑሩ፣ የራሳችሁን ችግር ፍቱ። የራሳችሁ ህይወት አላችሁ፣ የራሳችሁን ማንነት አላችሁ። እሱን አስተካክሉ መጀመሪያ መጀመሪያ። እስኪ ራሳችሁ በሁለት እግር ለመቆም ሞክሩ፣ በራሳችሁ ለመቆም ሞክሩ። በቃ እንዲ ልጁን ተፋቱት እኔም ፈረንጁ ሁሉም ማለት ነው። ያንንም ነግረናችሁ ነበር። ኤርሜላ ስንመጣ መጣቷ ትክክል አይደለም፣ ኤርሜላ የመጣችሁ ለተንኮል ነው ስንል ሁለታችሁን ተከራክራችኋል አፍ ሞልታችሁ። ማንም ስለሌላት ነው ብቸኛ ስለሆነች እንጂ አብርሽን ወደው አፍቅር አይደለም ብላችሁ ሁላችሁን ተከራክራችሁናል፣ ሁላችሁም ማለት ነው። እሺ ዛሬ አፍ አውጥታ አፈቅራለሁ ስትል የልገቡ ነው። ምን ሊውጣችሁ ነው? ይህ ያልነበር ፍላጎታችሁ፣ የሩታን ህይወት ማመሰቃቀል፣ የሩታን ህይወት ማበለሻሸት አልነበር ነበር? ፍላጎታችሁ ተሳክቶላችኋል። በጣም ጥሩ በቃ ትችላላችሁ። ምናልባት ግን እኔ ትናንትና ቤተሰብ ሩታ ጋር ይጄ ነበር የተሰማኝን ስሜት የተናገረችኝ ነገር ሰምታችሁ ቢሆን ያለችኝ ነገር አውቃችሁ ቢሆን እውነት ህመሟን ጉዳቷን ይታያችሁ ነበር። ቢኒዮ ያቸው በቃ የእነሱ የመጨረሻ ፍላጎት ይህ ነው። የወለድኩትን ልጅ ያለ አባት ማሳደግ ፍላጎታቸው ነው። ብቻውን እንዲንከራተት ፍላጎት ስላላቸው ነው። እያለቀሰች እያነባች ነው ያወራች፣ ግን ደግሞ ካሜራ ላይ ወጣ መቼም ቢትሆን መቼም እንባውን አታዩ። ያ ደግሞ እኛ እናድርግም መቼም ቢሆን ማለት ነው እኔ አሁን ላይ ራሱ ሩታ ተጎርታለች ማለት እየደበረኝ ነው ገብቷችኋል። ግን ደግሞ የሴት ልጅ መምከባድ ነው። ሴት ልጅ አታልቅስብ ይባላል፣ ሰው አያልቅስብ ይባላል። እና ዛሬ ላይ የምታደርጉት ነገር ለነገ ህይወታችሁ አንድ ጠባሳ እንዳስቀመጣችሁ ነው፣ አንድ የሆነ ነገር እንዳስቀመጣችሁ ነው። መቼም ደግሞ የሩታ ግፍ ሩታን እንደዚህ እንደዚህ ያደረጋችሁት ነገር መቼም ቢሆን በህይወታችሁ አይለቃችሁም የትም ብትሄዱ ማለት ነው የሴት ልጅ እንባ አዙሮ ነው ይጥላችሁ፣ አዙሮ ማለት ነው። እሷ ሞታም ተማሙታም ልጇን ያለ አባትም ታሳድገዋለች። ግን ነገ ላይ ልጁም እናንተ ላይ የሆን ነገር አለ ማድረጓት ተጠራጣ ገብቷል። ምንም ልጅ ላይ ቂም አታትርፉ፣ በቀል አታትርፉ። በፍቅር ይኖሩበት፣ ተሰብስበው በአንድነት ይኖሩበት። የትላለቅ ሰው ስድም መጥፎ ነው። እርግማን መጥፎ ነው። ለህወታችሁ ማለት ነው። ብዙ ብዙ ሰው ነው እያለቀሰባችሁ ያለው ብዙ ሰው ነው እንዴ! እናንተ ረፉ። ያ በቃ ከዚህ በለጠቅ ለታማቱ ስነ ስርዓታችሁን ያዙት። እዚህ ጋር አብርሃም ማለት ነው። ማንም እዚህ ጋር ወደድኩ ብሎ ሊያስመስል ይችላል፣ ሊያለቅስል ይችላል። አብርሃም እንዲሆኝ ይላል፣ እንዲወጥ ይችላል፣ ሊል ይችላል። ግን እያንዳንዳቸው ላንተ ጠቅመው አይደለም። እያንዳንዳቸው ማለት ነው እሪ ሊሉ ይችላሉ። እንደዚህ ስትታመም አስር ሰው፣ ሀያ ሰው ከዙሪያ ሊሆን ይችላል። ግን ደግሞ እያንዳንዳቸው አንተን የሚጠቅሙ ሰዎች አይደሉም። የነገ ህይወትህን ለማበላሸት የነገ ህይወትህን ከትዳር፣ ከልጅ የመለየት ፍላጎት ያላቸው እንጂ አንድም አንተን የሚጠቅም ላንተ የሚያስብ የሚጨነቅ የለም። ነገ ራሱ ከኤርሜላ አንድ ብትሆን ከኤርሜላ ጋር ህይወትህን ብትጀምር ነገም ህይወት ላይ መጥተው የሚበጠበጡ እነዚህ ሰዎች ናቸው። ነገም ማለት ነው። ዛሬ ላይ ጥሩ ሰው፣ መጥፎ ሰው ብለህ ለይተህ ካላወቅ ከኤርሜላ ጋር ራሱ ብትሆን ነገ መጥተው መረበሻቸው አይቀርም። ከዚህ በፊት የአብርሽ ልጅ ነው ኤርሜላ አስመለሳት እያላችሁ አንዴ የምርመራ ውጤት አንዴ የእርግዝና ወረቀት እያላችሁ እያመጣችሁ ሚዲያ ላይ አልናገርም ለማንም ካልተናገር ክላንተኖስ የምናገረው እያልከው ነበር። አቢል ለብሩክ ማለት ነው። እና አንተ ማስረግዛት ብሩክም የሚያስረግዛት ከኤርሜላ ገዛው ተጨመላለቁ እንደፈለግ እዛ ጋር ከእሷ ጋር ልትጋደምም ትችላለ፣ ልተኛም ትችላለ። ከኔ ህይወት ጋር አይመለከትም። እኛን አትንኩን፣ አብርሽን አትንኩት። ከኤርሜላ ጋር የፈለጋችሁት ሁኑ። ለምትሉ ባህሪያችሁ አንድ ነው። ኤርሜላም የተንኮል እባብ አላት፣ አቤለም ብሩክ የተንኮል እባብ አላችሁ። እባብ ለእባብ ስለሆናችሁ፣ እባብና እባብ ደግሞ ሲጋባ ጥሩ ልጅ እባብ ስለሚወጣው በደንብ አርጋችሁ ተጣመሩ ክበሩ፣ ውለዱ። ከዚህ የበለጠ ምንም ልላቸው አልችልም። በጣም ተናድጄ ስለሆነ ምናገረው ለምት አቤልም ብሩክን ለምኛቸዋለሁ። እስከ እስከመደባደብ ደርሻለሁ። የሆነ ነገር እስከማድረግ ደርሻለሁ ማለት ነው። ከዛም አልፎ ደግሞ የመረዙት እዩን፣ ኪያን፣ ስለሩታ የሚማገቱ የነበሩ ልጆች በዚህ ቅጽበት አይምሯቸውን ቀይረው ካብርሽና ከየርሜላ ጎን ሰርሰራ አይጠፉም እና እዩም ብትሆን ስነ ስርዓትን ያዝ ከዚህ በፊት ፍቺው ያልካት አንተ ነበርክ ለሩታ ማለት ነው። ሩታ ጋር የምታወራው ሌላ፣ አብርሽ ጋር የምታወራው ሌላ። በቃ ከሁለቱም ይወጥ ወይ ውጣ ወይ ደግሞ ትክክለኛው ይሄ ነው በላቸው። አለቀ እንደ እስስት ባህሪን እየቀየርክ እየሳክ የሆነ ነገር እያረግክ ህይወታቸውን አትረብሽ። አንደኛ እንዳናቤል ማስመሰል ካቃተህ ይቅርብ በቃ በዚህ ልክ የሩታ ቤት ድረስ እየሆነ ሰውን እየጎተትክ እያመጣ ኤርሜላን ሰበሰበ እያመጣ ልጅቷ ከሷ ጋር እንድትጋደል ያደረገው አንተ ነህ። ከዚህ በፊት ገብተሃል ማንንም በሌለበት ቤት አንኳውክተ ኤርሜላን ይዘህ የሄድከው አንተ ነህ። ስለዚህ የሩታን ይወት ሁላችሁን ተባብራችሁ ለመረበሽ ከፈለጋችሁ በስነ ስርዓት ሩታ አትመቸንም፣ አንወዳትም፣ አንፈልጋትም በልሆን ለምትሉ እኛ እንፈልጋታለን፣ እኛ እንወዳታለን፣ እኛ እናከብራታለን። እናንተ መጣችሁም ቀራችሁም ከሷ ሕይወት የሚቀነስ የሚጎልም ነገር የለም። በቃ ከናንተ ጋር ጥሩ ጊዜ ያሳልፋለች። ከናንተ መለየት ቢደብራትም ይህንን ተግባራችሁ ቢያስጠላትም መኖር ግን ትችላለች። የራሷን ሕይወት መቀጠል ትችላለች። ከዚህ በፊትም ቡቼ የእሷን ፎቶ እየቀደድክ ስታቃጥል ነበር። የሆነ ሰአት ላይ ግን መተ ሩታ ትክክል ነው የሰራችው ብለህ መናገር ጀመርክ። በድጋሚ ደግሞ የአምሳ ኬፕ ፕሮግራም ላይ አፈቅራ አለሁ ስትል ሆ እያላችሁ እያጨበጨባችሁ የነበራችሁ እናንተ ናችሁ። የሰው ልጅ ይቀየራል። የሰው ልጅ ይለወጣል። የሰው ልጅ ባብ ነው። እያንዳንዳችሁን ተናግሬያችኋለሁ። በቃ መናገር ስላለብኝ ማለት ነው። ስለዚህ ከዚህ የበለጠ ተናጋሪም አይደለሁም። ማንም የፈለገውን ሊያመጣ ይችላል። አሁን ከመናገር ወደ ኋላ አላልም። አሁንም እውነቱን ከማውጣት ወደ ኋላ አላልም። የሚደብረው ካለ ይደብረው። እንዲህ በመናገር የደበራችሁ ሰዎች ካላችሁ ይደብራችሁ ለምትሉ እውነቱን እያወራ ያለሁት ያለው ከእውነታ ጋር ሆኜ ነው። ስለዚህ ሁላችሁንም አመሰግናለሁ። ቤተሰብ ስሜታዊ ሆኜ ነው እንደዚህ እየተናገርኩት ለእናንተ ይቅርታ ለን ብትሉ በማያገባችሁ ነገር ነው እየጮኩ ያለሁት እየተናገርኩ ያለትና፣ ይቅርታ አድርጉልኝ፣ እወዳችኋለሁ።